ፋሲል ከተማ ከድል ጋር ታረቀ። ዘገባው የአንተነ ታረቀ ነው እንደሚከተለው ይቀርቧል የ22ኛ ሳምንት የኢትዮጵያ ፕሪምየር ሊግ የመጨረሻ ቀን ጨዋታዎች ዛሬ ሲደረጉ ድል የራቃቸውን ፋሲል ከተማና መቻልን ቀን 9 ሰዓት ላይ አገናኝቶ ጨዋታው በፋሲል ከተማ አራት ለአንድ አሸናፊነት ተቋጭቷል። ከጨዋታው በፊት ሁለቱም ቡድኖች ከናፈቁ ሶስት ነጥብ ጋር ለመገናኘት ብርቱ የመሸናነፍ ፉክክር ያደርጋሉ ተብሎ የተጠበቀ ሲሆን እንደተጠበቀውም ጨዋታው ብርቱ የመሸናነፍ ፉክክር የተደረገበትና ማራኪ የጨዋታ እንቅስቃሴ የታየበትም ነበር። በመጀመሪያ የጨዋታ አጋማሽ በሁለቱም በኩል ተመጣጣኝ የሚባል እንቅስቃሴ ሲታይበት መቻል በሀያ ስምንተኛው ደቂቃ ባቤል ነጋሽ አማካኝነት ግብ አስቆጥሮ መሪ መሆን ችለውም ነበር። ከግቧ መቆጠር በኋላ አጼዎቹ ማጥቃታቸውን በማጠናከር የአቻነት ግብ ፍለጋ በተደጋጋሚ ሙከራዎችን በማድረግ በ41ኛው ደቂቃ ላይ በአንጋፋ አጥቂ ጌታነከበደ አማካኝነት አቻ በመሆን ጨዋታው ባቻ ውጤት ወደ መልበሻ ክፍል አምርቷል። በሁለተኛው የጨዋታ ክፍለ ጊዜ ይበልጥ ተጠናክሮ የቀረቡት አጼዎቹ በተደጋጋሚ የመቻልን የግብ ክልል ሲያንኳኩ ከቆዩ በኋላ በድጋሚ ጌታነ ከበደ በ58ኛው ደቂቃ ላይ ግሩም ግብ አስቆጥሮ ክለቡ ጨዋታውን እንዲመራ አስችሏል። ሁለተኛውን ግብ ካስተናገዱ በኋላ መቀዝቀዝ የታየባቸው መቻሎች በማጥቃቱም ሆነ በመከላከሉ ረገድ ተዳክመው ታይተዋል። ይህንን ድክመታቸውን በሚገባ የተጠቀሙት አጼዎቹ በቢኒያም ጌታቸውና በተከላካዩ ምኞት ደበበ አማካኝነት ተጨማሪ ሁለት ግቦችን አስቆጥረው ከተራራቁት ሶስት ነጥብ ጋር መገናኘት ችለዋል። አንጋፋውና ግብ አዳኙ አጥቂ ጌታነ ከበደ ከበርካታ ጨዋታዎች ጥበቃ በኋላ ወደ ግብ ማግባት ሲመለስ ዛሬ ሁለት ግቦችን ማስቆጠሩን ተከትሎ የግብ መጠኑ ወደ ስድስት ማሳደግም ችሏል። ውጤቱን ተከትሎ ፋሲል ከተማ ዳግም ከሶስት ነጥብ ጋር ሲታረቅ ነጥቡን ከ24 ወደ 27 ከፍ በማድረግ ከነበረበት አስራ ሁለተኛ ደረጃ አንድ ደረጃ አሻሽሎ ወደ 11ኛ ደረጃ ከፍ ማለት የቻለበትን ወሳኝ ሶስት ነጥብ አሳክተዋል። መቻል በአንጻር ዋንጫ ፍክሩ ውስጥ የሚቆይበትን ዕድል አምክኗል። በጊዜውነትም በ29 ነጥብ ባለበት ሰባተኛ ደረጃ ላይ ለመቀመጥ ሲገደድ፣ በተለይም ደግሞ ቅዱስ ጊዮርጊስ የምሽቱን ጨዋታ የሚያሸንፍ ከሆነ ወደ ስምንተኛ ደረጃ ዝቅ የሚል ይሆናል። መቻል ዘንድሮ ሊጉ ሲጀመር ዋንጫውን ያነሳሉ ተብሎ ከፍተኛ ግምት ከተሰጣቸው ክለቦች መካከል አንዱና ዋነኛ የነበረ ሲሆን ነገር ግን በተከታታይ ስምንት ጨዋታዎችን ነጥቦችን በመጣል ቀስ በቀስ ከዋንጫ ፉክክሩ እየራቀ ይገኛል።